ሰላም። ጤና ይስጥልኝ። የሚያዚያ 2 2017 ዓ.ም የሰዓቱን መረጃዎች ይዘን ቀርበናል። የኢቢኤስ ጋዜጠኞች እንዲፈቱ ሲፒጄ ጠየቀ። በትጥቅ ትግልእና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል ኮሚሽኑ አስታወቀ። የኦብነግ ማዕከላዊ ኮሚቴ ተጠባባቂ ሊቀመንበር መንበር ሰየመ የሚሉትን ጨምሮ አቶ ጌታቸው ረዳ ጄነራል ታደሰ ወረደን በተመለከተ ከተናገሩትም የምናጋራችሁ ይኖራል። ከትላንት በስቲያ ማክሰኞ መጋቢት 30 2017 ዓመተ ምህረት ስልጣናቸውን ለምክትላቸው ሌተናንት ጀነራል ታደሰ ወረደ ያስረከቡት የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንት ረቡ ሚያዝያ 1 2017 ዓመተ ምህረት ከቢቢሲ ፎከስ ኦን አፍሪካ አቅራቢ ዋሂጋ ማውራ ጋር ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ ከ2015 ዓመተ ምህረት ጀምሮ ሲመሩት ስለነበረው ጊዜያዊ አስተዳደር፣ ስላጋጠሙት ተግዳሮቶች ተናግረዋል።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 ታደሰ ግን እንደ ሰራዊቱ አዛዥ የተወሰኑትን የእኔን ውሳኔዎች መቃረን እንደሚችል ያስባል። አንተ ባለህበት የዓለም ክፍል ለሚገኙ ሰዎች ይህንን ለመረዳት በጣም ከባድ ነው። ታውቃለህ፣ ፕሬዚዳንቱ ውሳኔ የሚያሳልፍበት እና ውሳኔም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም። ይህ አንዱ የችግሩ አካል ነበር። እርግጥ ነው አንዳንዶቹ የእኔ ውሳኔዎች ተፈጽመዋል። አሁንም ግን ለስኬቶቹ ኃላፊነት እንደምወስደው ሁሉ ለውድቀቶቹም ተጠያቂነትን ወስዳለው። በእኛ ጉዳይ ፖለቲካውን ይበልጥ አስቸጋሪ የሚያደርገው በስልጣን ላይ ያልሆነ ፓርቲ ሁሉንም ጠቅልሎ ለመውሰድ የመንግስት ሀብትንም ለመቆጣጠር የሚሞክር መሆኑ ነው። በመንግስት ስር መሆን የነበረበት ሰራዊት ደግሞ በራሱ የሚቆጥረው ራሱን እንደቻለ አካል ነው። ትንሽ የተወሳሰበ ነው፣ ለመረዳት ያስቸግራል። ዘገባው የቢቢሲ አማርኛ ነው። ሲፒጄ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈታ ጠየቀ። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግስት የሽብር ክስ ያቀረበባቸውን ሰባት የኢቢኤስ ጋዜጠኞች ከእስር እንዲፈታ ጠይቋል። ሲፒጄ በሰጠው መግለጫ አዲስ ምዕራፍ የተባለው የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ገልጿል። የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶ ኪሙሞ የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው ካሉ በኋላ በዚያ ላይ ፕሮግራሙ እገዳ ተጥሎበታል ሲሉ አክለዋል። ሲፒጄ በጋዜጠኞቹ እስር ዙሪያ የኢትዮጵያ ፍትሕ ሚኒስቴርን ለማናገር ሞክሮ እንዳልተሳካለት ትናንት ባወጣው መግለጫ ገልጿል። በእስር ላይ የሚገኙት የኢቢኤስ ሰራተኞች ነብዩ ጦ መልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝ፣ ንጥር ደረጀ ግርማ ተፈራ ሄኖክ አባትና ሀብታሟ አለማየሁ ናቸው። በሌላ ዜና የብርቱካን ያልሆነው የብርቱካን ታሪክ የሚል ዝግጅት በኢቢሲ ቴሌቪዥንና በሁሉም የኢቢሲ ዶት ስትሪም የዲጂታል ሚዲያ አማራጮች ዛሬ ምሽት ከሦስት ሰዓት ጀምሮ እንደሚቀርብ ታውቋል። በትጥቅ ትግልና በእስር ላይ ያሉ የአማራ ክልል ተወላጆችን በምክክር ሂደት ለማሳተፍ የጀመረውን ጥረት እንደሚቀጥል ኮሚሽኑ አስታወቀ። በተለያዩ ምክንያቶች ጫካ ገብተው ትጥቅ ትግል እያካሄዱ የሚገኙ እስር ቤት ያሉ እንዲሁም ሃገራቸውን ለቀው የተሰደዱ የአማራ ክልል ተወላጆች በሀገራዊ ምክክሩ እንዲሳተፉ የሚያስችሉ ሁኔታዎችን ለመፍጠር የጀመረውን ጥረት አጠናክሮ እንደሚቀጥል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ኮሚሽኑ ጥረቱን ከግብ ለማድረስ የተለየ ትኩረት ሰጥቶ እንደሚሰራም ገልጿል። ይህ የተገለጸው ዛሬ ሐሙስ ሚያዝያ 2 2017 በባህር ዳር ከተማ በተጀመረው የአማራ ክልል የባለ ድርሻ አካላት የምክክር መድረክ መክፈቻ ስነስርዓት ላይ ነው። በስነስርዓቱ ላይ ንግግር ያደረጉት የሀገራዊ ምክክር ኮሚሽን የአማራ ክልል አስተባባሪ ኮሚሽነር አቶ መላኩ ወልደ ሚካኤል በክልሉ ባለው ወቅታዊ የጸጥታ ሁኔታ ምክክር መደረጉን በተመለከተ የሚቀርቡባቸውን ትችቶች አንስተዋል። መረጃውና ቪዲዮ የኢትዮጵያ ኢንሳይደር ነው። የአማራ ክልልም ከመጋቢት 27 ቀን 2017 ዓም ጀምሮ የአጀንዳ ማሰባሰብ ማሰባሰብና በሀገራዊ የምክክር ጉባኤ ላይ የሚሳተፉ ተወካዮችን የማስመረጥ ስራ እዚህ ውብ በሆነች እና በልዩ ሁኔታ እንግዳ ተቀባይ የሆነ ህዝብ በሚኖርባት በባህር ዳር ከተማ በማከናወን ላይ ይገኛል። በዚህም ሂደት ላለፉት አምስት ቀናት በክልሉ ከሚገኙ 263 ወረዳዎች የተውጣጡ ከ4500 በላይ የተለያዩ የህብረተሰብ ክፍሎች በወኪሎቻቸው አማካኝነት አጀንዳ የመለየት ተግባር ሲያከናውኑ ቆይተው ስኬታማ በሆነ መልኩ ስራቸውን አጠናቀዋል። የማይቻሉ የሚመስሉ ውጣ ወረዶችን አልፈው ይህንን ታሪካዊ ኃላፊነት ለተወጡ የክልሉ የማህበረሰብ ወኪሎች በእናንተ ፊት ከልብ እንዳመሰግን ይፈቀድልኝ። ክቡራትና ክቡራን ከዛሬ ሚያዝያ 2 ቀን 2017 ዓ ም ጀምሮ እስከ ሚያዝያ 4 ቀን 2017 ዓ ም ድረስ ደግሞ ከማህበረሰብ ክፍሎች ተወካዮች በተጨማሪ የአማራ ክልል ታዋቂና ተጽዕኖ ፈጣሪ ግለሰቦች፣ የተቋማትና ማህበራት ተወካዮች የፖለቲካ ፓርቲዎች ተወካዮች፣ እንዲሁም የመንግስት ተወካዮች በጋራ በመሆን አጀንዳ የመለየትና የማጠናቀር ምክክር የምታደርጉበት ታላቅ መድረክ ይካሄዳል። የአማራ ክልል ጉዳይ ያገባናል የሚሉ የክልሉ ተወላጆች በእስር ቤት እያሉ፣ ተሰደው ባለበት፣ እንዲሁም ለትግል ጫካ በገቡበት ሁኔታ ኮሚሽኑ በአማራ ክልል ምክክር ማድረጉን የሚኮንኑ እንዳሉ በተለያዩ አጋጣሚዎች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 ሁለተኛው ኮሚሽኑ እንዲታወቅለት የሚፈልገው ጉዳይ አሁን በአማራ ክልል እየተካሄደ ያለው ምክክር እጅግ ከፍተኛ ሁን ክንውን የተመዘገበበት በቀጣይም የሚመዘገብበት መሆኑ ባይታበልም ምናልባት ለየት ያለ አጀንዳ አለን፣ ልንሰማ ይገባል ለሚሉ ሁሉ ሂደቱ የሚያስተናግድ እንደሆነ ነው። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ሊቀመንበሩን አብዱራህማን ማህዲን ከኃላፊነታቸው ማንሳቱን ማስተዋወቁን ትላንት መዘገባችን ይታወሳል። ግንባሩ ሰላማዊ ትግል ለማካሄድ ኦብነግ ለሕዝብ የገባው ቃል ተግባራዊ እንዳይሆን አብዱራህማን ማህዲ ሲንቀሳቀሱ ነበር ሲል ከሷል። የኦብነግ ማዕከላዊ ኮሚቴ አብዱልከሪም ሼህመሲን ወይም ቀልቢ ደጋ የግንባሩ ተጠባባቂ ሊቀመንበር አድርጎ መሰየሙን ደግሞ የኤፍቢሲ ዘገባ አመላክቷል። የግንባሩ ሊቀመንበር በጠቅላላ ጉባኤ እስኪመረጥ ድረስ አብዱከሪም ሼህ ሙሴ የግንባሩ ተጠባባቂ ሊቀመንበር ሆነው እንዲቀጥሉ ኮሚቴው መወሰኑ ተገልጿል። ይህ ውሳኔ በሌላኛው የቡድኑ ክንፍ ውድቅ የተደረገ ሲሆን፣ ቡድኑ በጅግጅጋ የተካሄደውን ስብሰባ ህገወጥና ሐሰተኛ ክስተት ሲል ባወጣው መግለጫ ተቃውሟል። ቡድኑ ስብሰባው በገዢው ብልጽግና ፓርቲ የተዘጋጀ እና የሾመውን የአገዛዙ ታማኝ ቡድንን ለማስቀመጥ በሶማሌ ክልል አስተዳደር የተመቻቸ ነው ሲል ገልጿል።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 በፓርቲው ስም ሀሰተኛ አመራርን ለመደገፍ የሚደረግ ማንኛውም እርምጃ ስምምነቱን ከንቱና የማይሰራ ያደርገዋል ብሏል። ለሰዓቱ የያዝናቸው መረጃዎች ይህንን ይመስሉ ነበር። ቀሪ ፕሮግራሞቻችንን ይዘን በድጋሚ እስከምንገናኝ ሰላም አሉ።